በዛሬ ቪዲዮአችን ላይ እናንተ ወንዶች ምን ላይ ጎበዝ ስትሆኑ እኛ ልባችንን እንደምንሰጣችሁ እኛ ለማሸነፍ እንዴት ቅርብ እንደሆናችሁ የሚነገር ሀሳብ ነው ይዤ የመጣው። ሁሉም ሰው ወንድ ልጅ ምን ላይ ነው መጎበዝ አለበት ቢባል ሰብሰብ ብለን ስናወራ ምንም ጥያቄ የለውም መጀመሪያ የሚመጣው ሴክስ ነው። የዛሬ ቪዲዮ ከዚህ የወጣ ነው። ከሴክስ ውጭ ወንድ ልጅ ምን ላይ ሲጎብዝ ነው አንድን ሴት መማረክ የሚችለው የራሱ ብቻ ሊያረጋት የሚችለው እንድትወደው እንድትቀርበውና ብዙ ሳይለፋ እራሷ እንድትመጣ የሚያደርጋት ምን አይነት ነገሮች ላይ አቅም ሲኖረው ነው? ወይም በስነ ልቦናው ትምህርት አልፋ ሜን የሚባለውን ወንድ በዛሬ በእኛ በአበሾቹ ሴቶች ተርጉም የላችሁ ምን አይነት ወንድ በቀላሉ ማን የትኝ የነዚህ አሁን ዛሬ የማነሳቸው ነገሮች ላይ አቅም ካለክ፣ ችሎታው ካለክና ጎበስ ከሆንክ የፈለግካትን ሴት በምንም ታሪክ ልታጣት አይገባም። የሁላችሁም ትልቁ ማለት አሁን ደካማ ጎኔ ብለህ የምታስበው ምናልባት ብር የለኝም ኦር ስልጣን የለኝም ወር የሆነ ሆሊውድ አክተር አልመሰልኩም ብለህ ምናልባት የወደድካትን ሴት እንኳን ሄደህ ለማናገር ለመቅረብ እሷን ያንተ ለማድረግ እንደ ምክንያት አስቀምጠ ሊሆን ይችላል። እዛ ራሱ ማይደርስ እጅግ በጣም ቀላል የሆኑ አብዛኛዎቹ እራሳችን ላይ አፕላይ ስናደርጋቸው ሌሎቹን የመሳብ አቅም ያላቸው በእኛ ሴቶች አይን አልፋሜን የሚባለው ምን አይነት ነው ወይስ ምን አይነት ነገር ላይ ጎበዝ የሆነ ወንድ ነው? ከኔ ጋር ተጋቅ ቆየክ፣ መልስ አለኝ። ሃይ እንዴት ናችሁ? ዩዲት ነኝ። እንኳን እንደናመጣችሁ እዚህ ቻናል ላይ። እንደምታውቁት ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍናችኋለሁ፣ እንዲሁም ከኛ ጋር የምትገቡበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች እናነሳለን። ይህንን ቻናል ሰብስክራይብ ካላርጋችሁ፣ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን ታዲያ መጫን እንዳይረሳ ለብዙ ወንድሞቻችን ደርስ ደግሞ የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛ ወንድ ልጅ በትልቁ መጎበዝ ያለበት ወይም ከጎበዘ የትኛውንም ሴት ልብ ቅልጥ የሚያደርገው የሚያሸንፈው የሚረታው ስሜቱ መቆጣጠር ላይ ጎበዝ ሲሆን ነው። አልያም ደግሞ ኢሞሽናል ኢንተለጀንት ሲኖረው ነው። ስሜትህን ማትቆጣጠር ከሆነ ለሰዎችም ይሁን ለነገሮች ያለህን ስሜት መያዝ ማረጋጋት ስሜትን ተቆጣጠራ ራስን ማረጋጋት ማትችል ከሆነ ያስፈልግሃል። በቀላሉ ለምሳሌ ያን ያህል ሳታቃት እንኳን ለአንተ ያላትን ስሜት ሳታቅ ሊሆን ይችላል ለወንድ ልጅ ለፍቅር ግንኙነት ያላትን አመለካከት ሳታቅ ዝም ብለህ ስለከበደህ ብቻ መያሰላልቻል አንተ ጋር ማቆየ ሰላልቻል ወይም መያሰላልቻል ምትነግራት ከሆነ በቀላሉ እንትላለን ትሳበራለህ። በቃ ምክንያቱም ምትመልስ መልስ ሊሆን ይችላል ምታሳይም ሪያክሽን የማይመጣጥን ነው የሚሆነው። መጠበቅ የሚባለውን ነገር በውስጥ የሚይዘው ስሜትን መቆጣጠር ስትችል ነው። ከሰዎች ጋር፣ ከነገሮች ጋር ህይወት ውስጥ አፕል ለሚያደርጉ ነገሮች ራሱ መፍትሄ መስጠት የምትችለው አንተን ሰዎችን የሚያዩበትን፣ የሚረዱበትን፣ የሚያውቁበትን መንገድ የምታስተካከለው ምን ስታደርግ ነው? ስሜትን መቆጣጠር ስትችል ነው። ራስን ማረጋጋት ስትችል ነው። ራሱን ማረጋጋት የሚችል ስሜቱን መቆጣጠር የሚችል ሰው ላይ ምን ይታያል? ኩራት ይታያል። ግሬስ ይታያል። በደንብ ማለት ነው። ሰዎች የሚወዱት ሰዎች መቅረብ የሚፈልጉት ሰዎች ማክበር የሚፈልጉት ማንነት ይታይብሃል። ነገር ግን በፍጹም ስሜትን ማትቆጣጠር ከሆነ ስትናደድም፣ ስትደሰትም፣ ስትወድም፣ ስትጠላም ቶሎ ማንጸባረቅ የምትፈልግ ከሆነ ወይም የምታንጸባርቅ ከሆነ ሰዎች ማየት የሚገባቸውን ኦር ሰዎች ብዙዎች የማያውቁትን ድብቁ ማንነትን ሰዎች ላያዩ ትችላሉ። ከፈር ያደረግብሃል ማለት ነው። እጅግ በጣም ተወዳጅ ልትሆን ትችላለህ። ተፈቃሪ ልትሆን ትችላለህ። እሱ እኮ ዝም ብሎ ነው ስትቀርቡት፣ እንደዚህ አይነት ሰው ነው እኮ ብሎ ሰዎች እስኪያስረዱት ድረስ የምትቀርሰው ልትሆን ትችላለህ። ነገር ግን በቀላሉ የወደድካትን ሴት ወደህም የመጣቸ ረተህ አንተ ጋር ስቴ ለማድረግ ራሱ የግዴታ ስሜትህን መቆጣጠር የተረጋጋ ሰው መሆን መቻል አለብህ። የተረጋጋ ከወንድ ካልሆንክ የምትጣደፍ ከሆነ ስሜትህን ልታሳያትም ሊሆን ይችላል። አሪያም ደግሞ የሆን ነገር ልትቀበላትም ስትፈልግ የሆነ ስቴፕም ለማራመድ ሊሆን ይችላል። ግንኙነታችን ላይ በጣም በተረጋጋ መንፈስ ስሜትህን በማረጋጋት የሚሰሙህን ስሜቶችን በማስቆም በማስተዋል አርቀ በሚሄድ ከሆነ አሸናፊ ነው የምትለው። ስለዚህ ግዴታ ወንድ ልጅ አልፋ ለመባል ወይም አልፋ ሜል ለመባል ምን መኖር አለበት? እሱ ጋር ኢሞሽናል ኢንተለጀንስ ሊኖረው ይችላል። ስሜቱን የሚቆጣጠር ወንድ ሁሌም ቢሆን ምንድን ነው ማራኪ ነው። ሁለተኛም እራሱን በጣም የሚወድ ወንድ ነው አልፋ ሜል የሚባለው። ራሱን የሚወድ ወንድ ምን ያውቃል? ድንበሩን ያውቃል። ድንበር አለው። ድንበሩን ሰዎች እንዲነኩት አይፈቅድም። ሰልፍ ወርዝ ያለው ወንድ እጅግ በጣም ማራኪ ነው። ይህ ራስን መውደድ ላይ ካልጎበስ ራስን ቅድሚያ ማምጣት ላይ ዋጋህ ላይ ማወቅ ድንበርን ማስከበር ላይ ጎበስ ካልወቅ፣ ማንም ሰው በቀላሉ ምንም የሚያደርግህ ነው የሚናገሩት። ማንም ሰው በቀላሉ የሚንቅ፣ ማንም ሰው የሚርቅ ር ሰዎችን እንደዚህ አይነት ሰዎችን ደግሞ ምን አይነት ሰዎች ናቸው? ሰዎችን ህይወታቸው ለማምጣት ሰዎች እንዲቀርቧቸው፣ ሰዎች እንዲወዷቸው ከራሳቸው ቆርሰው የሚሰጡ ናቸው። ራሳቸውን ማስደሰት፣ ራሳቸውን መውደድ፣ ራሳቸውን መንከባከብ ሲገባቸው ሰዎችን በጣም አብዝቶ በመውደድ አብዝቶ በመስጠት አብዝቶ በመፈለግ የሚወደዱ የሚመስላቸው ናቸው። ስለዚህ አንተ ምን ሊኖርህ ይገባል? ለራስህ ጥልቅ ፍቅር። ያ ጥልቅ ፍቅር ካለ ዋጋህን ታውቃለህ፣ ድንበር አለ፣ በራስህ ትተማመናለህ። እነዚህ ሶስት ነገሮች ካሉ ደግሞ ሰዎች መጡ አልመጡ ግድ አይሰጥም። ሰዎች ሲመጡ እንዴት አድርገህ ህይወት ውስጥ ማቆየት እንዳለብን ታውቃለህ። ሰዎች የሚያሳዩን የሚሰጡትን ነገር ዋጋ ይገባል፣ የራስህን ዋጋ ስለምታውቀው ማለት ነው። እጅግ በጣም ባላንስ የሚሰራ ህይወት ይኖርሃል። አልፋሜን፣ ሁሌም ቢሆን እነዚህ ፓኬጆች እሱ ጋር አሉ። እነዚህ ፓኬጆች ያሉትን ወንድ ሴት ልጅ እጅግ በጣም ነው የምትወደው የምትማረከው፣ ልቧንም ለመስጠት ሁሌም ዝግጁ የምትሆኑ ምክንያቱም ምን አለው፣ በውስጡ የሊደርነት ኃይል አለው። መሪ እንደሆን ትጠቁማታለህ። ከሩቅ እንደዚህ አይነት ነገር እንደዚህ አይነት ፓኬጆች ካሉ እንደዚህ አይነት ማንነቶች ካሉ እኛ ከሩቁ የማየት የማሽተትና ፊል የማድረግ ሴንስ የማድረግ አቅም አለን። ስለዚህ ምን ሊኖረው ይገባል? ወንድ ልጅ ለራሱ ጥልቅ የሆነ ፍቅር ሊኖረው ይገባል፣ ለራሱ ጥልቅ የሆነ ክብር፣ የራሱን ዋጋ ማወቅ። ዋጋውን የሚያቀን ሰው ደግሞ ማንም ሰው ነው የምላችሁ፣ ማንም ሰው ያንን ይፈልጋል። ምክንያቱም እንደሚሰጠው ስለሚያውቅ ይመጣል። ሴቶች ደግሞ እነዚህ ቤዚክሊ አንድ ወንድ ልጅ ላይ የምንፈልገው ነው። እነዚህ ነገሮች ላይ ጎበዝ ካልወርቅ በቀላሉ አንድ ሴት ምን ታደርጋለች? ማኑፕሌት ታደርግሃለች። ልቆጣጠር ትልሃለች። ለእሷ ያለህ ስሜት እንደበለጠ እንዲሰማ ትሆናለች። ድንበር ከሌለ ሁሉን እሺ ትላታለች። ሁሉንም እሺ የሚላትን ወንድ ደግሞ እንደ ጅል ነው እንደ ፍቅረኛዋ ልታየዋ አትችልም። ስለዚህ ምን ታደርጋለች? ርቀቷን መጠበቁ አይቀርም። ከጊዜ በኋላ የምትፈልገው ነገር ሲያልቅ አንተ ጋር መቀበል የምትፈልገውን ነገር ማግኘት ሲያቅጣት ምን ትላል? ትርቅሃለች። ከመጀመሪያው ግን የሚገባትን ነገሮች ወይም የምትፈልገውን ነገር አንተ ጋር ስላለ እራሷም ትመጣለች። አንተ ምንም ማድረግ አይጠበቅብህም። ከራስ ጋር ያለህ ግንኙነት፣ ከራስ ጋር ያለህ ፍቅር ላይ በጣም ጎበዝ መሆን ግድ ይልሃል። አልፋሜን የሚያስብልህ እሱ ስለሆነ ከኛው አልፋሜን የምንለው እኛ ምን አይነት ነገር ላይ ጎበዝ የሆነ ወንድ መሰላችሁ? ስሜታዊ ነገሮችን ለሴት ልጅ መስጠት የሚችል ለምሳሌ ትኩረት መስጠት የሚችል ጊዜ መስጠት የሚችል መንከባከብ የሚችል ሴት ልጅ በደንብ ነው የሚያስታውቀው። ባይ ዘ ወይ እንደዚህ አይነት ወንድ ልጅ ትኩረት ካልሰጠሃት አሁን ለምሳሌ ትኩረት፣ ጊዜ፣ ፍቅር፣ እንክብካቤ ወይም ዲፕ የሆኑ ስሜቶችን መፍጠር ካልቻል ከአንድ ሴት ልጅ ጋር እስካሁን ያነሷቸው ሁለት ነገሮች ቢኖረዋል፣ ስሜትን በጣም መቆጣጠር የምትችል ጀንተል ብትሆን፣ ቆንጆ ብትሆን፣ ራስን በጣም ምትወድ ምትጠብቅ ድንበር ያለህ ወንድ ብትሆን ራሱ ከመጣች በኋላ ጓጉታ ፍለርት አርጋ አፍቅራ ራሱ መጥታ ጊዜ ብቻ ነው ትፈልገው ከዛ ግንኙነት ወጥታ ለመሄድ በጣም በሴክስ ራሱ ጎበዝ ብትሆን እመነኝ፣ ፊዚካላዊ ብቻ ነው የሚሆነው። ስለዚህ ምን ያስፈልጋል? ኢሞሽናል የሆኑ ስሜቶችን ክሬት ማድረግ መቻል አለበት። አንተን ስታይ፣ አንተን ስታስብና አንተን የት ነው ያለው ብላ ራሱ ስለ አንተ ለመደወል እንኳን ስታስብ ሰውነቷ እነዚያን ሆርሞኖች ሪሊዝድ ማድረግ መቻል አለባቸው። በቃ ጅል የሚያደርጓትን አንተን በጣም እንድታፈቅር እንድትወድ፣ እንድታከብር የሚያደርጋትን ሆርሞኖች ሰውነቷ እንዲያመነጭ ማድረግ መቻል አለብን። ያ አቅም ከሌለ ወይም እዛ ነገር ላይ ጎበዝ ካለው ከአንድን ሴት ልጅ ለአንተ ያላትን ስሜት እንድታሳድግ ስለአንተ እንድታስብ፣ አንተን እንድትወድ፣ እንድትናፍቅ የሚያደርጉ ስሜቶችን ማትፈጠር ከሆነ ለእሷ አልፋ ሜል ልትሆን አትችልም። ኦር ጀነራልኛ ሴቶች ወንድ ልጅ የምናይበትን አይን ትቀይረዋለ ማለት ነው። በጣም ደስ ይላል፣ ይህ ልጅ ኩሩ ነው፣ በጣም ደስ የሚለው ንጹሕ ነው ብሎ ምናምና ብዙ ነገሮች አሉ፣ ከውጭ የምናየው። ከመጣች በኋላ ግን ማንም ነህ ብላ እንድትሄድ ወይ እሱማ ምናምን እንትን የሚያደርጋት ምንድነው? ይህንም መፍጠር ካልቻልክ ነው ስለዚህ ምን ላይ ጎበዝ መሆን መቻል አለብን? ስሜታዊ የሆኑ ጥልቅ ስሜት እንዲሰማት ለአንተ የሚያደርጉ ነገሮችን መፍጠር። ያንን የምታደርገው ምን ብያለሁ? ትኩረታን ስሰጥ ጊዜ ስትሰጣት ስትንከባከባትና ስታሳያት። ታዲያ አጨማልቃት ማልቃት እያልኩ አይደለም፣ ቅድም ባልኩት ድንበርህን እያስጠበቅ ኖ ማለትህን ኖር እያልክ የሚገባትን በልኩና በመጠኑ በሚገባት ሲሆን፣ አልፋ ሜንነትን ማንም አይወስድብም። ስሜታዊ የሆኑ ነገሮችን ክሬቴ ማድረግ ልምድ ይኖርክ። አራተኛው በሴት ልጅ አይን አልፋ ሚያስብልህ ምን ላይ ጎበዝ ስትሆን ነው ካላችሁኝ አቋም ሲኖር ነው። አቋም ላይ ጎበዝ ስትሆን አንድን ሴት ልጅ ህይወት ውስጥ እንድገባ ፈለግህም ወር አስገባሃትም ይዳዝ ማጠር እሷ አይደለም ለውጥ ያለው። ነገር ግን ወደ እሷ ስትሄድ ምን አይነት ወንድ ነህ አንተ? አቋም አለክ የተሰማህ ስሜት ምናልባት ለሴክስ ሊሆን ይችላል። የፈለግካት አረላ ግን እሷ የራሷ የሆነ ያንን ነገር ሀንድል የምታደርግበት መንገድ አላት ይሄ ልጅ ፈለገኝ ለሴክስ ነው ኦር ለቁም ነገር ነው ኦር ፍቅረኛው ሊያደረገኝ ነው ዋቴቨር እሱን ለእሷ ምንተው ያንተ ግን አቋም መታየት ያለበት ምን አለበት ትክክለኛ ያልተቆራረጠ ያልተቀያየረ ዛሬ ማንነት ሊሆን ይችላል ድርጊቶች ሊሆን ይችላል ጸባይ ሊሆን ይችላል ሳይቀያየር አቋም ያለው ስሜት ማንነት ስታሳያት ታምናለች የመጀመሪያው ትቀበልሃለችም እሱ የእኔ ጀግና ነው እንድትል ያደርጋታል። አቋም ከሌለክ ዛሬ ሌላ ሰው፣ ነገ ሌላ ጸባይቅ ሰዎች ስታይ በሰዎች ፊት ሌላ ማንነት፣ በጓደኞች ፊት ሌላ ማንነት፣ በቤተሰቦች ፊት ሌላ ማንነት፣ በስራ ባልደረቦች ፊት ሌላ ማንነት፣ በእሷ ፊት ደግሞ ሌላ ማንነት ካለክ አንተ የራስህ የሆነ ማንነት እንደሌለክ ለእሷ ትነግራታለህ። ስለዚህ ምን ትሆናለህ? አንድ ተራ ግለሰብ ትሆናለህ። አይደለም፣ አልፋ አድርጋ ልታስብ አይደለም፣ ልቦስ ልታነክስ ኦር የፈለግከው ነገር በቀላሉ ልትቀበላት ይቅርና አቋም እንደሌለ ታስባለ። ምን ላይ መጎበዝ መቻል አለብን? ያመንክበትንና የፈለግከውን ነገር ላይ አቋም ሊኖር ይገባል። አቋምን ስታሳያ ባለመቀያየር፣ ቀጥ ያለ ወጥ የሆነና ተመሳሳይ ነገሮችን ኦር እውነት የሆኑ ነገሮችን በመናገር በምታደርገው ወይም በፈለግከው ነገር ላይ ማፈርቁ ነው። ጓደኞችን ቤተሰቦችን ኦር ቤትህ ውስጥ ስትሆን ሌላ ማንነት እሷ ፊት ደግሞ ስትሆን ሌላ ማንነት የምታሳይ ከሆነ ለራስህ ራሱ እንዲሁ ዝም ብለህ ስታሰበው ትክክለኛ ሰው አይደለህም ማለት ነው። ትክክለኛ ሰው አይደለህም ስል ሀሳብ ትክክል አይደለም፣ አቋም የለህም። አቋም ከሌለ ደግሞ ለማንም ምንም ልታስረዳ የምትችል ወይም በሌሎች ልትወደድ አትችል። አስመሳይ ነው፣ ዛሬ ሌላ ነገ ሌላ ነው። የሚፈልገውን አያውቅም፣ ለሚፈልገው ነገር ላይ ጥግ ድረስ አይሄድም። አልያም ደግሞ የሚያደርገው ነገር ፌክ ነው ብለው ሰው እንዲያምን ታደርጋቸዋል። በቀላሉ ግን እንድትቀበልም እንድትወድም እንድታምን የሚያደርጋት ወጥ የሆነ የማታፍርበትን አቋም ያለውን የምታደርገውን ነገር የምታቅሰው መሆንን ስታሳያት ምን ትሆናለ? አልፋ ትሆናለ። ስለዚህ እዚህ ነገር ላይ መጎበዝ መቻል አለብ አይተወደድካት ስለዚህ ወደድካት ከወደድካት፣ ለምን ታፍራለህ? ለምን በጓደኞች ፊት ሌላ ማንነት ታመጣለህ? በእሷ ፊት ትጎዘጎዛለህ ደግሞ በፐብሊክ ቦታ ልደብቅሽ። ያ ማለት አቋም የለህም ፍላጎትህን ራሱ ማታምን ማትቀበል፣ ኦር በፍጹም የውሸት ነህ ማለት ነው። ያንን ማሰብ ያለብ። ስለዚህ ባመንከው በወደድከውና በፈለግከው ነገር ላይ አቋም እንዳለክ፣ አቋምክ ወይም ውሳኔክ ደግሞ ጥግ ድረስ እንደሚሄድ ስታሳያት ብቻ ነው አንድ ሴፍ ልትማረክል ምትችለው ወደዚህ ወደዛ የምትደባበቅ ሆነ የምትቀያየር ከሆነ አንድ አይነት ነገር ማሳየት ካልቻል ሁሌም ምንድነ ማትጨበጥ ማትያዝና ፊልም ማትደረግ በዚህ ምክንያት እንደማንም ማንም ልታይ ትችላለች አልፋ እንድታደርግህ ከፈለግ ምን ላይ መጎበዝ መቻል አለብን አቋመክ ላይ አምስተኛው ወንድ የሴቶችን ልብ ቅልጥ ማድረግ የሚችለው አልፋ ሜን የሆነው ወንድ ምን ላይ ጎበዝ መሆን መቻል አለባችሁ መሰለኝ ጥበቃ ላይ ጥበቃ ስላችሁ ፕሮቴክት እሷን የማድረግ ስሜቷን ሊሆን ይችላል ከነገሮች ሊሆን ይችላሉ ከራሷም ሊሆን ይችላል። ልክ ካልሆነ ሀሳቧን ልክ ካልሆነ ድርጊቷና ከራሷም ከሀሳቧም ጋር አንዳንዴ ስትጋጭ ከነዛ ነገሮች ላይ ፕሮቴክትም ያደርጋል። ታዲያ ምን ያልሆነ ጠባቂ ከማን ጋር አወራሽ፣ ስልክሽ ላይ ማደውለ፣ የት ነሽ የት ገባሽ ወጣሽ፣ ጓደኛዬን ልምረጥልሽ ይሄ ልክ አይደለም፣ እንደዚህ ይሄ በጣም ኮንትሮሊንግ ያለው ከሆነ ምን ያሳያል ማለት ነው? አንደኛ ኦቨር ቅናተኛ እንደሆንክ፣ ሁለተኛ ደግሞ ሁሉም ሰው የአንተን ነገር የሚቀማ ከአይነት ስሜት፣ ሶስተኛ ደግሞ የደበከው ማንነት ሲኖርክ። ባይ ዘ ዌይ ሌባ እናት ልጇን አታምንም አይነት ካራክተር ያለው ይሄ ነገር እሺ፣ ፍቅር መገለጫ አይደለም። በእርግጥ አንዳንድ እብድ ሴቶች አሉ ስለመታሃት የወደድካት የሚመስላት፣ እንደዚ አሁን ማጋደወልሽ ከማን ጋር እያወራሽ ነው ለምን እንደዚህ ያረክሽው ለምን በዚህ ገባሽ ይሄን ለምን ለበስሽ በዚህ ወጣሽ ሰላላት የወደድካትም ይመስላታል አንተም እሷም ታከሙ ይሄ መታከም ያለበት የስነልቦና ችግር ነው ነገር ግን ሁሉም ሰው ምን አለበት ነፃ ፍቃድ አለው ራሷ መምሰል ስትችል ወይ የምትፈልገውን ስትለብስ የምትፈልገውን ጓደኛ ስትመርጥ የፈለገችውን ነገር ስታደርግ ልክ ካልሆነ በሐሳብ መግባባት ማውራት ልክ ካልሆነች ከዛ ቦታ የመሄድ ሙሉ መብት አለ። ከሷ ጋር ግን መሆንን እስከመረጥክ ድረስ የማንነቷን መቀበል መውደድ ያንን ካራክተሯን መቀበል እያለብህ ግርግር የምትፈጥር ከሆነ መቼም ቢሆን ነው አልፋ ልትሆን አትችልም። ምክንያቱም የራሳቸው ማንነት ያላቸው በራሳቸው ታማኝ የሆኑ ሰዎች እንደዚህ አይነት ነገር ላይ ኦብሰስድ አይሆኑ። የምትወዳትን ሴት ከችግር መጠበቅ አንድ ነገር ነው። ሰፖርት ማድረግ አንድ ነገር ነው ሀሳቧ፣ ህልሟ መደገፍ አንድ ነገር ነው። ይሄ ነው ጥበቃ ተብሎ የሚነገረው ለአንድ ወንድ ልጅ። እሷ ለሌላ ወንድ ትኩረቷን ስትሰጥ ከሌላ ወንዶች ጋር እንትን ስትል ያንን እያየህ ዝም በል እያልኩህ አይደለም። ያንን መቃወም ያ ልክ እንዳለውን ያ ምቾት እንደማይሰጥ ነግረን መሄድ፣ ይሄ ነው በቃ ራስህን መጠበቅ የምትችል መሆንን የሚያሳይት። ራስህን ከጠበቅ፣ የእሷ ኃላፊነት እራሷን መጠበቅ ነው ነገር ግን ትክክለኛዋ ጤነኛዋ አስተሳሰቧም ስለልቦኗም ጤነኛ የሆነች ሴት ራሷን ትሆናለች። ባንተ ፊት ራሷን ስትሆን ተቀበላት። ካልተቀበልካት አብራክ ልትሆን አትችልም። እንደዚህ ሰው ለምን አልመታኸኝም ካለች በፍጥነት ከእሷ ማምለጥ ነው ያለብህ ወንድሜ እንጂ ከእሷ ጋር አብረሰ ለመሆን እንዳታስብ። ስለዚህ ፕሮቴክት ማድረግ ልምድ ያለው ወንድ ጠባቂ። ጠባቂ ስላችሁ የት ገባሽ የተወጣሽ የሚለው አይደለም። በቃ ፕሮቴክት ይገባችኋል አይደል? እንደ አባት እንደ ወንድም ቤት ውስጥ እንደምታደርጉት የፍቅረኛን ደግሞ ልክ ለፍቅረኛ እንደዚያ አይነት ወንድ ስትሆን እዛ ላይ ጎበዝ ስትሆን ኤክስፐርት ስትሆን በየትኛውም ሴት ዘንድ ተወዳጅ መሆን አቅም አለ። የትኛውም ሴት የትኛውም አንድ ለአቅመ ሄዋን የደረሰች ሴት ከአንተ ጋር መሆን አለመፈለግን አትችልም። ወይንክ ከወደዳችሁበት ካመናችሁትና ከተቀበላችሁት በላይክ እኔ የሚሰራ እውነታ ነው የነገርኳችሁ። አንተ ራስህ ላይ ያፈላይ ካረክ ለውጡን ሴቶች ላይ ታያለህ። እስካሁን አብራችሁኝ ስለቆያችሁ እጅግ በጣም ነው ነው የማመሰግነው። በሌላ ቪዲዮ በሌላ ሀሳብ ትመልሽ እስክመጣ ቻው ሰላሙንላ